እውነትም ከአብርሃም በፊት የነበረው በስጋ ተገልጦ ነው። እውነትም እኔ እኔ ነኝ ማለት የሚቻለው ነው። የእነሱ ድንጋይ ሊያገኘው የማይችለው ማንነት ነው። አልፏቸው ሄደ። የላከኝ አብ ከእኔ ጋር፣ እኔ ደስ የሚያሰኘውን ዘወትር አደርጋለሁ። አብ ብቻዬን አይተወኝም፣ ያለ ምስክር አይተወኝም። መቶ ሀያም ቢሆኑ ተገኝተዋል፣ ተርፈውለታል። ከዛ በእነሱ ላይ ሦስት ሺህ ቀጥሎ አምስት ሺህ እያለ ሄደ። አብ ብቻዬን አይተወኝም። ጌታ ኢየሱስ ክርስቶስ ለብቻው የተተወባቸው ጊዜዎች እንዳሉ እናውቃለን። ግን እንደዛ እንደሚሆን እያወቀ አብ ብቻዬን አይተውኝም ማለት ታዲያ ምን ማለት ነው? እያችሁት እነዚ አይሸሹትም ይመለሳሉ። መቶ 20 ካምፓኒ ይፈጠራል። ከዛ እነሱ ላይ ቅድም እንዳልነው 3ሺህ 5ሺህ ሌላም እስከ ምድር ዳር ድረስ እስከ ጸጋው ዘመን ፍጻሜ ድረስ ወንጌል ይሰበካል። የክርስቶስ የአካል ሙላት ይሰፋል። አብ ብቻዬን አይተወኝም፣ እኔ ግን እሱን ደስ የሚያሰኘውን ዘወትር አደርጋለሁ። የኔ ጉዳይ ይሄ ነው። ከዛ በኋላ ልጆች ይሰጠኛል ነው። ክብር ለእግዚአብሔር ይሁን። በኋላም እንደምናየው እነሆኝ እኔ እግዚአብሔር የሰጠኝም ልጆች እዚህ ይላል። ደስ ይላል። እግዚአብሔር ይመስገን። ወንድሞቼ ብሎ ሊጠራ አያፍርም። የመስቀል ፍሬዎችን ይዞ ይቀርባል። ብቻውን አይተውም አባቱ። ይህን ማወቅ አለባቸው እነሱ ስላላመኑ ዓለም በሙሉ አያምንም ማለት አደለም። ከአሕዛብ የሚሆን ብዙ ሰዎች ይሰበሰባሉ። ግን ለዚህ ሁሉ መነሻው የመስቀል ሞት ነው። እነሱ ከፍ ከፍ ሲያደርጉት ነው ሰውን ሁሉ ወደ ራሱ የሚስበው። ምዕራፍ 12 ላይ ስንደርስ እናየዋለን። ወደ ላይ ከፍ ከፍ ባልኩ ጊዜ ሁሉን ወደ እኔ እስባለሁ አለ። የሚገርም እኮ ነገር ነው። ሰው ብዙ ሰው የሚከተለው ምን ሲሆን ነው? በምድር ላይ ታዋቂ ሲሆን አይደልን? ራሱን ሲያስተዋውቅና ሌሎች ሲያስተዋውቁለት፣ የሆነ ሁልጊዜ አሸናፊ ሲሆን፣ ሚዲያው ሲያራግብለት፣ ትልቅ ሰው ነው ሲባል፣ በቃ መጡ መጡ ተብሎ ሕዝብ ግልብጥ ይላል። እንደዚህ ነው የሚታወቀው። እዚህ ላይ ግን ሰዎች ያዋረዱትን ሰው ነው የምናየው፣ ወደ መስቀል የወረደውን ነው የምናየው። ስለዚህ ስንሰብክ ራሱ እሱን ነው የምንሰብከው እኛ ግን የተሰቀለውን ክርስቶስን ነው የምንሰብከው። ልብ በሉ። ነገር ግን ከዚያ የምድር ታችኛ ክፍል ወደ ላይኛው ክፍል ደግሞ ወጥቶ የከበረውን ክርስቶስ እናያለን። ስለዚህ የመስቀል ላይ ስራው ከዛም እግዚአብሔር ለእርሱ ያቀዳጀው ክብር በሙሉ ሰዎችን ወደ ራሱ የመሳብ አቅም አለው። ከአሕዛብ መካከል ለስሙ ወገንን ይሰበስባል። ይኸው ተሰብስበናል፣ ተማርከናል። ብቻውን አይደለም ኢየሱስ እግዚአብሔር የተመሰገነ ይሁን። አሁን ይህን ሲናገር ብዙዎች አመኑ ይላል። የሚገርም ነው። እንደ ማስ አብዛኛው እስራኤል ህዝብ እንዳላመነ ነው ግን እዛ ከነበሩት አይሁዳውያን መቅደስ ውስጥ ከነበሩት አይሁዳውያን ብዙዎች አመኑ። እንደው እኮ የጌታችን እውነተኝነት በቃ ቃላት እኮ አይገልጹትም። አመኑ አለ። ካመኑ በቃ አመኑ ብለን ደስ ብሎን ነው አደለ መሄድ ያለብን? ብዙዎች አመኑ ነው የሚል። ግን አመኑ፣ አዎ መጣራት አለበት አለ ጌታ። አሁን ቴስት አመኑ የተባሉት ሰዎች ያመኑት እንዴት ነው? በእውነት ነው? ይሄ ጥያቄ መፈተሽ አለበት። የእነሱ እምነት መፈተሽ አለበት። ስለዚህ ቀጥሎ ምን አላቸው? ከቁጥር ሰላሳ አንድ ጀምሮ ኢየሱስም ያመኑትን አይሁድ ይልና እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱም መልሰው ከዚሁ ጀመረ እንግዲህ የአብርሃም ዘር ነን፣ ለአንድም ስ እንኳን ከቶ ባሪያዎች አልሆንም። አንተ አርነት ትወጣላችሁ እንዴት ትለናለ? ቴስቱ ይሄ ነው። እውነተኛ አማኝ የመሆኑ ጉዳይ አንድ ሰው የሚፈተሸው ምን ያህል አርነት ወጥቷል፣ ምን ያህል ነፃ ወጥቷል ከነበረበት ሁኔታ ማለት ነው። በፊት ከተያዘበት ባርነት ምን ያህል ነፃ ወጥቷል። ይሄ ዋነኛ መፈተሻ ነው። በቃሌ ብትኖሩ አለና በእውነት ደቀ መዛሙርቴ ናችሁ። ዝም ደቀ መዝሙርማ ሞልቷል እኮ አይደል እንዴ? ምዕራፍ ስድስት ላይ እኮ ያ ሁሉ ደቀ መዝሙር እኮ ወደኋላ ተመልሷል። ዞር ሲል 12 ሰው ብቻ ነበረ የነበረው። ወደፊት ከእርሱ ጋር እኮ አልሄዱም ብዙ ሰዎች። ስለዚህ ነኝ ማለትና መሆን ይለያያል። የኢየሱስ ተከታይ ነኝ፣ ደቀ መዝሙር ነኝ፣ አማኝ ነኝ ማለትና መሆን ይለያያል። ኢየሱስ ግን እውነተኛ ነው። የሚፈልገውም እውነተኞችን ነው። የመጡትን ራሱ ማጣራት ይፈልጋል። ስለዚህ ማጣሪያ ምንድነው? በቃሌ ብትኖሩ፣ ዝም ብሎ ቃሌን ብትሰሙ ብቻ አይደለም። ቃሉ በተግባር መዋሃድ አለበት፣ መፈጸምም አለበት። በተናገርኩት ቃል ብትኖሩ በእውነት ደቀ መዛሙርቴ ናችሁ። ከዛ ያ እውነት አርነት ያወጣችኋል ሲላቸው፣ ገባቸው። ወዲያውኑ ምን እያላቸው ነው? አርነት ያወጣችኋል ካላቸው፣ በሆነ ባርነት ስር ናችሁ እያላቸው ነው አይደል? ስለዚህ እንዴ፣ አርነት ትወጣላችሁ ባሮች ናችሁ እያለን እኮ ነው የሚል ነው። ወዲያው የመጣሁት እና ምን አሉ ዋሾ። ምንድነው የዋሾ ሁለት ውሸት ነው ያሹት አንደኛው የአብርሃም ዘርነን ለአንድም እንኳም ከቶ ባሪያዎች አልሆንም። እንዴት አርነት ትወጣላችሁ፣ እንዴት ትለናለህ ነው። አንተ አርነት ትወጣላችሁ፣ እንዴት ትለናለህ? አንደኛ ፊደላዊ በሆነ መንገድ ብናየው፣ በውጫዊ መንገድ ብናየው እንኳን በዛ ሰዓት ላይ ለሮማ መንግስት ባሪያዎች ነበሩ አይደል? ይሄ ይረሳል። በቅኝ ግዛት ስር ናቸው። ግልጽ የሆነ ነገር አለ። የአብርሃም ዘር ነን ብሎ በስጋ ከሆነ የመጡት የአብርሃም ዘር ከሆኑ እሺ የዳዊት መንግስት ስር ቢሆኑ ኖሮ ባሪያ አልሆኑም። የአብርሃም ዘር ስለሆኑ በአብርሃም ኪንግደም ስር ቢሆኑ አንድ ነገር ነው። ለአንድም እንኳ ባሪያዎች ሆነን ተገዝተን አናውቅም። የውሸት ውሸት። ለባቢሎን፣ ለፋርስና፣ ለሜዶን፣ ለግሪክ፣ ለሮም አሁን የሁሉ ገሷቸው ለአንድም እንኳን ባሪያ አልሆንም፣ ይሄ ሲጀመር ውሸት ነው። በውጫዊ መንገድ ሲታይ ሁለተኛው፣ ግን አሁን ኢየሱስ ሊነግራቸው የፈለገው ነገር አለ። እዚሁ የተረጋገጠ ነገር እኮ ነው። ከእናንተ ኃጢአት የሌለባት ይውገራት ሲባል ምንድን ነው የሆነው? ከሽማግሌዎች ጀምሮ እስከ ታናናሾች ድረስ ወጥተዋል። ስለዚህ ምን ማለት ነው? ሕግን ጠብቃለን ይላሉ እንጂ ሕግ ጥሰዋል ማለት ነው። ሕግ ከጣሱ የኃጢአት ባሪያዎች ሆነዋል ማለት ነው። እና እንደው ለሰው እንኳን ባይገዙ እኮ ለኃጢአት ተገዝተዋል። ባሪያ አይደለንም ማለት አይቻልም። ያልት የሆነ በሆነ ነገር ባርነት ስር መሆኑን ሰው ሊክድ አይችልም። ከዛ በኋላ ጌታችን ኢየሱስ ክርስቶስ ስለዚህ ስለ ምድራዊ ነገር እሱ አጀንዳው ስላልሆነ ያንን አልሄደበትም። ከቁጥር ሰላሳ አራት ጀምሮ ኢየሱስ እንዲህ ያላቸው፣ እውነት እውነት እላችኋለሁ አለ። አሁን ወደሚፈልገው ነጥብ ነው። ምክንያቱም ርዕሱ ከላይ አዳምጡ፣ በኃጢአታችሁ ትሞት አላችሁ እኔ እንደሆንኩ ባታምኑ ነው። በዚህኛው በሁለተኛው ሴሽን ትምህርቱ ላይ በዋናነት በኃጢአት መሞት ምን ማለት እንደሆነ ነው እያስተማረያል። ስለዚህ ወደዛ ነው የሄደው። ምንድን ነው ያላቸው? እውነት እውነት እላችኋለሁ፣ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ። እነዚያ የወጡት ሰዎች ከኃጢአት በታች የሆኑ ኃጢአትን የሚያደርጉ ሰዎች የኃጢአት ባሪያ ናቸው። በተለይ ሽማግሌዎቹን ማሰብ ነው። ዕድሜያቸውን ሙሉ ነው ማለት እኮ ነው ኃጢአት ሲሰሩ የኖሩት። ስለዚህ እነዚህ ሰዎች ባሮች ናቸው። በትክክል ኃጢአት ገዝቷቸዋል ማለት ነው። ባሪያ ለዘላለም በቤት አይኖርም ልጁ ለዘላለም ይኖራል። አንድ ቤት ውስጥ ብታረጉት ባሪያ እኮ ይገዛል፣ ይሸጣል። በእስራኤል ሕግ ከሄድን ደግሞ ሰባት ዓመት ሲሞላው ነፃ ይወጣል። ስለዚህ ባሪያ ለዘላለም ቤት ውስጥ አይኖርም። የሆነ ሰዓት አገልግሎ አገልግሎ መሸጥ ከፈለገ ይሸጠዋል ሰውየው። ምክንያቱም የኔ ነው ብሎ አይለውም። ልጅ ግን የት ይኖራል? እቤት ውስጥ ይኖራል። እነዚህ ደግሞ በጣም የሚገርም ነው፣ ባርነታቸው የእግዚአብሔር ባሪያ እኮ አይደሉም፣ የኃጢአት ባሪያዎች ናቸው። ስለዚህ ኢየሱስ ክርስቶስ እነዚህን ሰዎች ከኃጢአት ባርነት ገበያ ውስጥ ነው የሚገዛቸው። የእግዚአብሔር ልጅ ኢየሱስ ክርስቶስ ሄዶ ሌላ ቦታ ሄዶ የኃጢአት ክልል ነው። ኃጢአት በነገሰበት ክልል ውስጥ ሄዶ ከኃጢአት ባርነት ገበያ ውስጥ የባርነት ገበያ አለ፣ ግን የኃጢአት ባሮች የሚሸጡበት እንደማለት ነው። እና እንግዲህ ልጁ አለ የእግዚአብሔር ልጅ ኢየሱስ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ይ በውጊያ በምን በምን አይደለም፣ ዋጋ በመክፈል በቤዛ ዋጋ ደሙን ከፍሎ ነው የሚገዛቸው፣ ከሞት ስልጣን በታች የሆኑትን እነሱ ባሉበት ስፍራ ሄዶ ኃጢአታቸውን ተሸክሞ ስለ እነሱ ኃጢአት ሆኖ ለብበሉ የእግዚአብሔርን ጥያቄ በሙላት መልሶ ኃጢአት ከሚገዛበት ከነገሰበት ክልል በተለይ ለእነሱ ለእስራኤልማ በጣም በጣም ምክንያቱም የህግ ብርሃን አላቸው። የህግ ብርሃኑ ግልጽ የሚያደርገው በሁሉ ላይ ሲበራ ሁሉም ኃጢአተኞች መሆናቸውን ነው። እንኳን ሌላው ሰው እነሱን ማወቅ ቀርቶ እራሳቸውን በራሳቸው የሚያውቁበት ብርሃን አላቸው። ኃጢአተኝነታቸው ሊሰወር አይችልም። ስለዚህ ልጁ አርነት ቢያወጣችሁ እ አርነት ትወጣላችሁ። የአብርሃም ዘር መሆናችሁን ስ አውቃለሁ። በዘር ከሆነ የአብርሃም ዘር ናችሁ እናውቃለሁ። ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁ። ኦሆ ልትገድሉኝ ትፈልጋላችሁ። አመግደል የሚባል ነገር መጣ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። እላይ ግን ነገር ግን በሚል ቃል አፍርሰውታል። የአብርሃም ዘር መሆናችሁንስ አውቃለሁ ካለ በኋላ ነገር ግን ብሏል። ስለዚህ አብርሃም ያላደረገውን ያደርጋሉ ማለት ነው አለ ነገር ግን ቃሌ በእናንተ አይኖርምና ቢኖር ኖሮ እኮ በትክክል የአብርሃም ልጅና ዘር የሆኑ ነበር፣ በተግባርም። ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁ። መግደል የአብርሃም አይደለም። አሁን ታዲያ ትክክለኛ አባታቸውን ሊነግራቸው ነው። አሁን መጀመሪያ ግን መለየት ነበረበት። ራሱንና እነሱን ማነጻጸር ጀመረ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ ይሄ እኔ ነው። እናንተም ደግሞ በአባታችሁ ዘንድ ያያችሁትን ትናገራላችሁ ሳይሆን ታደርጋላችሁ ነው ያላችሁ። መግደል በአባታቸው ዘንድ ያዩትን። በአብርሃም እንዳንል ከአብርሃም ለይቶታል። ነገር ግን ብሎ መግደልን ስለዚህ፣ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። ማነው አባታቸው? አሁን ወደ አባታቸው ወደ ትክክለኛው አባታቸው ሊመራቸው ነው፣ ሊያሳያቸው ነው፣ ትክክለኛውን የተግባር አባታቸውን ሊጠቁማቸው ነው። ክርክራቸው ይቀጥላል። መልሰውም አባታችንስ አብርሃም ነው አሉ። ከዛ ያው በግልጽ ማብራራት ጀመረ። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። አብርሃም በተግባር ያደረጋቸውን ነገሮች መልካምነቱን ያደርጉ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኋችሁን ሰው ከእግዚአብሔር ነው፣ ያ እውነት የመጣው እርሱን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም። ከእግዚአብሔር የመጣን ማንንም ሰው ለመግደልም ለማጥፋትም አብርሃም ይህን ሥራ አልሰራም። ይልቅስ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም አንድ አባት አለን እርሱም እግዚአብሔር ነው አሉ። አሃ አሁን ከአብርሃም እንደነጠላቸው ሲያውቁ እየገባቸው መጣ መሰለኝ። ስለዚህ ቶሎ ብለው መቅደማቸው ነው። አንድ አባት አለን እርሱም እግዚአብሔር ነው አሉ። ጥሩ። በሁሉም ነገር የሚናገሩትን ሁሉ ውድቅ እያደረገባቸው ነው። እዚህ ላይ እግዚአብሔር አባታቸው ቢሆን ኖሮ ምን ያደርጉ ነበር? አብርሃም አባታቸው ቢሆን ኖሮ ያ ቢሆን ኖሮ የአብርሃምን ስራ ይሰሩ ነበር ግን እግዚአብሔር ደግሞ አባታቸው ቢሆን ምን ያደርጉ ነበር ትወዱኝ ነበር አለ በወደዳችሁ ነበር ለምን ልጁ ነዋ የእግዚአብሔር ልጅ ነው እኔ ከእግዚአብሔር ወጥቼ መጥቻለሁና እሱን ከወደዱ እሱ የላከውን መቀበል መውደድ ነበረባቸው እርሱ ላከኝ እንጂ ከራሴ አልመጣሁምና ንግግሬን የማታስተውሉ ስለምንድን ነው ቃሌን ልትሰሙ ስለማትችሉ ነው እናንተ ከአባታችሁ ከዲያብሎስ ናችሁ። መርዷቸውን እንግዲህ አሁን ሰሙ። ክርክሩን ስለቀጠሉ የግድ በግልጽ ነገራቸው። ከዲያብሎስ ናችሁ የአባታችሁንም ምኞት ልታደርጉ ትወዳላችሁ። ያ ምንድን ነው ምኞቱ? እርሱ ከመጀመሪያ ነፍሰ ገዳይ ነበር። ምኞት መግደሉ ደግሞ ከምን የመጣ ነው በታሪክ ውስጥ ሲያከናውናቸው የነበሩትን የነፍሰ ገዳይነት ስራዎች ሰይጣን በአብዛኛው ሲያደርግ የነበረው በምንድን ነው? በምን ምክንያት ነው? የሴቲቱን ዘር ለማጨናገፍ ነው አለ እና ምኞቱ። በሆነ መስመር ላይ የዘር ማጥፋት ስራዎች ሲደረጉ በሆነ ቦታ ላይ አገኘውና አቋርጠዋለሁ። የዳዊት ቤትስ ለምሳሌ በዛች በጎቶኒያ በሚጠፋበት ጊዜ ሐሳቡ ያ ነበር። ከዛም በፊት እንግዲህ እሱን ወደ አልመለስበትም። ከመጀመሪያ ጀምሮ ሰይጣን ወሳኝ በሆኑ ስፍራዎች ላይ የሴቲቱ ዘር መስመር እየፈለገ ብዙ የነፍሰ ገዳይነት ስራዎች ሰርቷል። እንደ ወደ መጨረሻው ብንመጣ ሄሮድስ የቤተልሔም ሕፃናትን ያስፈጀው በምንድን? ምክንያቱ ኢየሱስን ፍለጋን የአባታችሁ ምኞት መሲሁን ማጥፋት፣ የመዳን መስመርን ማቋረጥ፣ የሴቲቱን ዘር ማጨናገፍ። ይሄ ነው የአባታቸው ምኞት። እሱን ሊያደርጉ አሁንም ምን እየፈለጉ ነው። በእርግጥ እግዚአብሔርም ተናግሯል፣ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ከዛስ አንተ ሰኮናውን ትነክሳለህ፣ እርሱ ራስህን ይቀጠቅጣል። ስለዚህ ይህም ስላለ አንድ ወቅት ላይ እባቡ መቼ ነው የምነክሰው? መቼ ነው ማጠቃው? የሚል ምኞት ነበረው ማለት ነው። ያንን የአባታቸውን ምኞት እያደረጉ ነው። አይሁድ እያስፈጸሙ ነው። እነሱም እየተመኙት ነው። ጊዜው ስላልደረሰ አልያዙትም። ድንጋይ ሲያነሱም ያለ ጊዜው አልሆነም እንጂ ምኞቱ ግን አለ። ፍላጎቱ አለ። የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ዘንድ ስለሌለ በእውነት አልቆመም። አንድ ሁለተኛስ ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። እኔ ግን እውነትን የምናገር ስለሆንሁ አታምኑኝ። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? ለምሳሌ ለመግደል የሚያበቃቸውን ኃጢአት ከሱ ማውጣት አልቻሉ። ለዚህ መልስ የላቸው። እውነትን የምናገር ስለሆንኩ እናንተ ስለምን አታምኑኝም? ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙም። ለምንድን ነው ኢየሱስን ኢየሱስ እውነትን የሚናገረው እነሱ የግድ እንዲሰሙት ነው። ከእግዚአብሔር የሆነ እንዲሰማው ነው አለቀ ሁሉ እንዲሰማው አይደል? ሁሉ እንዲቀበለው አይደል? እና በአጠቃላይ ያለውን ሁኔታ ስንመለከት ጌታችን ኢየሱስ ክርስቶስ በዚህ ክፍል ላይ በአይሁድ መካከል ራሱን ያቀረበው ከእግዚአብሔር ዘንድ ወጥቶ የመጣ የእግዚአብሔር ልጅ እነሱን ከኃጢአታቸው ነፃ ሊያወጣ የሚችል ነው። እነሱን አሁን ከላይ እንደተናገረው ነው፣ ስለ እናንተ የምናገረ የሚፈርደው ብዙ ነገር አለኝ ብሏል። አሁን የተናገረ እንደሆነ ነው የምናየው። ጊዜው ሲደርስ ስለ አባቱ የተናገረውን ከጨረሰ በኋላ ስለ እነርሱ የተናገረው ነገር በአጠቃላይ እውነት ነው። በባርነት ስር ናችሁ አላቸው፣ በኃጢአት ባርነት ስር። አባታችሁም አብርሃም ሳይሆን ማን ነው አላቸው። መጨረሻ ዲያብሎስ ነው አላቸው። ዲያብሎስ በሁለት ጠባዮች ይገለጻል፣ በመግደልና በውሸት የሁለቱም ምንጭ፣ የሁለቱም አባት የነፍሰ ገዳይነትና የውሸት ምንጭ ዲያብሎስ ነው። ዓለምን ዛሬ እየገዛ ያለው በዚህ ነው። የሚገርም ነው። የዚህ ዓለም አገዛዝ በዲያብሎስ ስልጣን ስር ነው አይደል? የዚህ ዓለም ገዢ አይደል? የዚህ ዓለም አምላክ አይደል? የማያምኑትን ሐሳብ እያሳወረ አይደል? ሰይጣን በእነዚህ በሁለት ነገሮች ነው የሚገለጸው። እንደ ልብ ብላችሁ እስኪ እዩት፣ ያላመኑ ሰዎችን አካሄድ፣ የዚህ ዓለም ኃይሎችን አካሄድ። ውሸት፣ መግደል፣ ሁለቱ አይጠፉ የሰይጣን ባሕርያት ናቸው። በማይታዘዙ ልጆች ላይ ሰይጣን የሚሠራው በዚህ መንገድ ነው። ታዲያ የአጸፋ ምላሽ ይመስላል። ቀጠሉ ቁጥር 48 ላይ ቁጥር 48 ላይ ምን አሉ? አይሁድ መልሰው ሳምራዊ እንደሆንህ ጋኔንም እንዳለብህ በማለታችን እኛ መልካም እንል የለምን አሉ። የአብርሃም ዘር አይደላችሁም የአብርሃም ዘር ብትሆኑ የአብርሃምን ሥራ በሰራችሁ ነበር ስላላቸው፣ እነሱም እንግዲህ ከአብርሃም ዘር ውጭ አድርጓቸው የለሱ የዚህ አጸፋ ምላሽ ነው የሚመስለው። ሳምራዊ ነህ አሉት። ሳምራዊ እንደሆንህ ማለታችን ልክ ነው። እነሱም በበኩላቸው የአብርሃም ዘብራ አይደለህም፣ ወይም ተደባልቋል። ሳምራዊ ነህ፣ ከአብርሃም ዘር ውጭ ሊያደርጉት ነው። እሱ ሌላው መጨረሻ የዲያብሎስ ልጆች ናችሁ ስላላቸው ጋኔን አለብህ በማለታችን እውነታችን ነው አሉ። ስለዚህ ለተናገራቸው ነገሮች የአጸፋ ምላሽ በሚመስል መልኩ እንደዚህ አይነት ነገር ሲናገሩ እንሰማቸዋለን። ኢየሱስ ግን ይመልስላቸዋል። ኢየሱስን መለሰ እንዲህ ሲል፣ እኔስ ጋኔን የለብኝም፣ ነገር ግን አባቴን አከብራለሁ። እናንተ ታዋርዱኛላችሁ። እኔ ግን የራሴን ክብር አልፈልግም። ለክብሬ አልከራከረም ነው። ታዲያ እሱ የራሱን ክብር ባይፈልግስ የሚፈልግ የሚፈርድም አለ። ለራሱ አልተከራከረም፣ ራሱን አልተከላከለም። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። ይህ በጣም አዲስ ነገር ነው ለአይሁድ፣ ሞትን አያይም። አይሁድ ጋኔን እንዳለብህ አሁን አወቅን አሉ። ለምን ቃሌን የሚጠብቅ ሞትን አያይም ሲላቸው ማን ቢሆን ነው ነው? አሁንም የእሱ ማንነት ስላልገባቸውን ሞትን አያይም። አንተም አሁን ጋኔን እንዳለብህ አሁን አወቅን። አብርሃም እንኳ ሞተ፣ ነቢያትም አንተም ቃልን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህን? በውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህን ማን ታደርጋለህ? በቃ እሱን አላወቁትም። ሞትን አያይም የሚለው ቃል ያነጻጸሩት ሌሎቹ ሞተው የለም ወይ ነው። በእርሱ በኩል የሆኑ ሰዎች እንዴት ነው ሞትን የማያዩት በሚል ከፍተኛ ክርክር ሲያደርጉ የክርክር ምዕራፍ ነው በአጠቃላይ ኢየሱስ መለሰ፣ አለም እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። ክብሩን ለእግዚአብሔር ሰጠ። አላወቃችሁትም፣ እኔ ግን አውቀዋለሁ አላቸው። አላውቀውም ብል እንደ ናንተ ሐሰተኛ በሆኑ፣ ዳሩ ግን አውቀዋለሁ ቃሉንም እጠብቃለሁ። አባታችሁ አብርሃም ቀኔን ያይዘንድ ሐሴት አደረገ፣ አየም ደስም አለው። የሚገርም ኮንቨርሴሽን ነው አብርሃምን ያነሳል ያኔ በዘመኑ በምሳሌ አይቶታል በይስሐቅ በኩል አሁን ያልነገራቸውን ገልብጠው ምን ይላሉ አይሁድ ገና አምሳ ዓመት ያልሆነ አብርሃምን አይተሃልን አላቸው እሱ ያለውም ምንድን ነው አብርሃም ቀኔን ያይ ዘንድ ሀሴት አደረገ መጀመሪያ እኮ ሳያይ ገና ደስ አለው ማለት ነው ከዛ አየ ደስም አለው። ይሄ መጀመሪያ ሆነ አብርሃም አየን ያለው። እነሱ ምንድን ነው ያሉት? አምሳ ዓመት ያልሞላህ አንተ አብርሃምን አይተሃልን አሉት። በስጋ ነው የሚያውቁት በአምሳ ዓመት ቁጥር ነው የሚያውቁት። ይሄንን እንግዲህ ጌታ ተጠቀመበት። ምንድን ነው ያደረገው? ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። በራሳቸው ባመጡት ሌላ እውነት ተጨመረ። ክብር ለጌታ ይሁን። በስጋ ሲያስቡ፣ እሱ በመንፈስ በመለኮታዊ ማንነቱ ከአብርሃም በፊት እንደነበረ ነገራቸው። የሚገርመው ነበርኩ ሳይሆን አለሁ ነው ያላቸው። ዊች ሚንስ ያኔ ያለውት የዛሬው እኔ ነኝ እያላቸው ነው። የዛሬው እኔ የዛን ጊዜው እኔ ነኝ። አብርሃም ሳይወለድ የነበርኩት እኔ አሁን በፊታቸው የቆምኩት እኔው ነኝ የሚል ሀሳብ ያለው ነው። ይሄም በብሉይ ኪዳን ያለው እኔ እኔ ነኝ የሚለው የያህዌ ማንነት ነው ስለዚህ አሁን ሊወግሩት ድንጋይ ያነሱ ውሸት ቢሆን ኖሮ ኢየሱስ የተናገረው ልክ ናቸው አይደል በዘሌዋውያን መሰረት ሰው ራሱን እግዚአብሔር ካደረገ ሊወገር ይገባዋል ግን ነገሩ እውነት ነው ድንጋያቸው ትርጉም የሚያጣው በዛ ነው ኢየሱስ ግን ተሰወራቸው ከመቅደስም ወጥቶ በመካከላቸው አልፎ ሄደ። እውነትም አብርሃም ሳይወለድ የነበረው ነው ማለት ነው። ምክንያቱም እነሱ የሚያውቁት የ50 ዓመት ያልሞላው ሰው ሊወግኑ ነው ድንጋይ ያነሱት መስሏቸው። ግን የተናገረውን ነው ኢየሱስ ከመጀመሪያ የነገርኳችሁ እኔ ሆነኝ አይደል እንዴ። ስለዚህ እዛው እዛው እኮ ነው ተአምሮ የተከሰተው። ድንጋይ ሲያነሱ በመካከላቸው አልፎ ሄደ። ታዲያ አምሳ ዓመት ያልሞላው ሰው የማድረግ ይችላል እንዴ? እውነትም ከአብርሃም በፊት የነበረው በስጋ ተገልጦ ነው። እውነትም እኔ እኔ ነኝ ማለት የሚቻለው ነው። የእነሱ ድንጋይ ሊያገኘው የማይችለው ማንነት ነው። አልፏቸው ሄደ። እግዚአብሔር ይመስገን። ያለ ራሱ ፕሮግራም፣ ያለ ራሱ ቀን እነሱ ሊወግሩት አይችልም። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስን በዚህ ክብሩ፣ በዚህ ማንነቱ ለዓለም ዛሬም እንገልጣለን። ዓለም የፈለገውን ድንጋይ አንሳ። ነገር ግን ኢየሱስ በክብር ያለ የዘላለም አምላክ መሆኑን ልንናገር ይገባናል። ጸጋ ይብዛላችሁ።